ንጉሱና ንግስቷ ንግስቲቷ ዛሬ ደስ በሚል በሚገርም ማንም ሰው ባልጠበቀው ሙድ መጥተዋል። እንደው ከሚወራው መጥፎ ነገር ከምቀኝነት፣ ከሸረኝነት ከመጥፎ ከመጥፎ ነገር ሰውሮ ጠብቆ አቆይቷቸው እንዲህ ሆኖ በአንድ ላይ ስላያቸው ልነገራቸው አልችልም። ምንም ቃል የለኝም። በጣም ብዙዎቻችሁም እንደዚህ ስትጨነቁ ስትጠበቡ ነበረ። ይሄው ደስ በሚል በጥሩ ሁኔታ መጥቷል። በእርግጥ ትናንትና ቲክታክ ዞር ዞር እያልኩ ነበረ አንድ ላይ ሆናችሁ ምንም እንደማይሆኑ እንደውም ጫጉላ ሽር ሽር ላይ እንደሆኑ ነበረ ስታስቡ ስታወሩ የነበረውና፣ አልተለበሻችሁም አልተረበሻችሁም፣ አልተጨነቃችሁም። የእውነት ለመናገር ግን ያው ቪዲዮ ሳይሰሩ ሲውሉ እኔም ተጨንቄ ነበር። አልዋሻችሁም። ሰውን አትጨነቁ ላለሁ ግን ደግሞ ጥፍት ሲሉ ደነገጥኩኝ። ቀን ላይም ያው የተፖስተው ቪዲዮ ነበረ ብሩክ ነበር የፖስተው እና ያ ቪዲዮ ምን እንደሆነ ነግሬያችሁ ነበረ። ጀስት በቃ ሙዚቃ ነው ሰራበት ከዛ ውጪ ምንም አዲስ ነገር የለም ብዬ ሰርች የላችሁ ነበረ። ብቻ ግን ስለ ሁሉም ነገር እግዚአብሔር ይመስገን ማለት ጥሩ ነገር ነው። ሀይሚ ብሩክ በጣም የታደዱ በሰው ዘንድ በጣም ተወዳጅ የሆኑ ተፈላጊ የሆኑ የእውነት አንዳንዴ እኮ ማለት ነው የእኛ የምንላቸው ሰዎች የራሳችን ፋሚሊ የራሳችን ቤተሰቦች እኮ የማይፈልጉን ቼክ የማያደርጉን የጠፉ የተቀረች የተገባ የተወጣች ብለው ቼክ የማያደርጉን ብዙ ሰዎች አለን ይኖራል፣ ብዙ ሰው ኢትዮጵያ ውስጥ ግን ሀይሚ እና ብሩክ ደግሞ በጣም እድለኛ መሆናቸውን የምታውቁት ከቤተሰብ አልፎ ከቤተሰብ በላይ ጨረቃ ፋሚሊዎች ይለያሉ። የእውነት ለመናገር ሲጣፉ አንድ እንደው ሰላሳ ደቂቃ ራሱ ዘገይተው ቪዲዮ ፖስት ቢያደርጉ በጣም የምንጨነቅበት ጊዜ አለ እና ይሄ ይታደሉታል እንጂ አይታገሉትም። በቃ የሰው መውደድ ስጠኝ ማለት ጥሩ ነገር ነው። በእርግጥ እኛ አሁን እዚህ ጋር ስለወደድናቸው ምንምን ስላልንላቸው የሆነ ከእንጀራቸው ላይ ወጣ አንጨምርላቸውም፣ ግን በቃ ደስ የሚል ስሜት አለው ሰው በዚህ ልክ እነሱን ሲወዳቸው ሲያከብራቸው ደስ የሚል ስሜት አለው እና እንኳን አይደለም እነሱ ይሄ ሁሉ ተከታይ ይሄ ሁሉ ተቆርቋሪ ይሄ ሁሉ የሚያስ የሚጨነቅላቸው ሰው ኑሮ ይቅርና እኔ ራሱ አንድ ሰው በኮሜንት የሆነ ነገር ሲለኝ እንዴት ደስ እንደሚለኝ ሰው ለካለኝ ብዬ በጣም ደስተኛ መሆንበት ታይም አለና፣ ስለ ሁሉም ነገር እግዚአብሔር ይመስገን ብቻ። ሀይሚና ብሩክ ዛሬ እንግዲህ ብዙዎቻችን ተጨንቀን የእውነት ውስጣችን በቃ ፍርሃት ውስጥ ነበረን ለምን በቃ የሚወራ ብዙ ነገር ሲጠፉት ታውቃላችሁ። ብዙ ነገር ነው የሚወራው። ብዙ ነገር ትናንትና እኔ ቪዲዮ ሰርቼ የነበረ እና ድምጼ በቃ እኔ እንዴት ልበላችሁ ቃላት ሁሉ እየተቆራረጠብኝ የሆነ በጣም ድክምክም ድብርብር ብሎኝ ማታ ነበር በእነ ሀብርሽ እና በሮታ ቪዲዮ የሰራሁት። እና ሀይሚና ብሮክ በመጥፋታቸው በጣም ደብሮ ነበረ አልዋሻችሁም። እና ዛሬ ግን እንደምታያቸው በአዲስ መንፈስ በአዲስ ነገር በአዲስ ጉዞ ምዕራፍ መጠዋልና፣ ደስ ይላል። እነዚህ ልጆች ወደ የት እየሄዱ ነው? እንግዲህ ፍቅር በፍቅር ሆነዋል። የሰላም የጤና ያደርግላቸው። ያ ሰላም ያ ሀቢብቲ ያ ሰላም ብያለሁ። ማሻላ ማሻላ። እና ውዶችዬ እንኳን ደስ ያላችሁ ስትጨነቁ ለነበራችሁ ሀይሚ ብሩክ ገቡ ብላችሁ። ብዙ ሰዎች ግን ብዙ ነገር ሲያወሩ ነበረ። ብዙ ነገሮችን ብሩክም ሂስቶሪ ላይ ዛሬ ፖስት ያደረገው ነገር ነበረ እና እንዴት አልጨነቅም የሆነ የሆነ የተጨነቀው ነገር እንዳለ ምናም ፖስት አድርጎ ነበር። ግን ደግሞ አንተ ስኬታማ ነው ብዬ ነው የማስበው። እንደውም ስኬታማ መሆን ከነበረብህ በጣም ፈጥነህ ስኬታማ የሆንክ ትልቅ ደረጃ ላይ የደረስክ ይሄ ዩትዩብ ብዙ ሰዎችን ቀይሯልና አምላክን አምላክህን እያመሰገንክ ወደ ፈጣሪህ እናትህን እድሜዋን እንዲያረዝምልህ መቆየት ነው እንጂ መጨነቅ አለብህ ብዬ አላስብም። ያኔ ካስታወሳችሁ ስልኩን መኪና ላይ ያስቀምጦት የሆነ ርቀት ላይ እየነዳ ከሄደ በኋላ መኪናውን ፓርኪንግ አድርጎ ሲያየው ስልኩ እዛው ላይ ቁጭ ብሎ ነበር የጠበቀውና፣ እግዚአብሔር ለአንተ ያለውን እንጀራ ወይም ደግሞ ለአንተ ያለውን ነገር የትም እንደማይጥልብህ ሁሉም በጊዜው እንደሚሆን ማሰብ መቻል አለብህ። እና ሀይሚን ብሩክም ክፉ ነገር እንዲነካችሁ ክፉ ነገር እንዲያያችሁ አልፈልግም። ለማንኛውም ሰው ክፉ ነገር አልመኝም። እና ፈጣሪ መጨረሻችሁን ያሳምረውና በቅርቡ ደግሞ የእውነት የእውነት ሆኖ አሁን ላይ አብዛኞቻችን እናምናለን ሀይሚና ብሩክ መጨረሻቸው አንድ እንደሚሆን፣ እንደሚጋቡ፣ ድል ባለ ሰርግ ብሩክ እንደሚያገባት፣ አራቱ ልጆችም እንደሚወለዱ፣ በጣም ደስ የሚል ኑሮን፣ ትዳርን እንደሚኖሩ ህልማለን፣ እቅዳለን። የእውነት ለመናገር ደስተኞችም ነን፣ በጉጉት እየጠበቅን ነው። አንዳንዶቹ ደግሞ መሀል ላይ ያሉ አሉ። እነዚህ ልጆች የእውነት ይሆን ፍቅራቸው ወይስ ደግሞ ዝም ብሎ ለሶሻል ሚዲያ ነው የሚሰሩት የሚኖሩት ውይ፣ ግራ አጋባል ይላሉ አንዳንዶቹ ደግሞ በጭራሽ ሀይሚና ብሩ ከአብሮ ሊሆኑ አይችሉም። ታያላችሁ የሆነ ቀን ላይ በቃ ለየብቻ፣ እሷም የራሷን ኑሮ እሱም የራሱን ኑሮ ይኖራሉ። አሁን ላይ እያስመሰሉ ነው ያለ የሚሉም ሰዎች አሉ። እኔ በሙሉ ተስፋ በሙሉ እምነት፣ በመሀላቸው ምንም ነገር ቢፈጠርም መጣላት መጋጨት ሊኖር ይችላል፣ ብዙ ሰዎች በመሀላቸው ሊገቡ ይችላሉ። ከዚህም በኋላ ገና ወጣቶች ልጆች ናቸው፣ ግን ደግሞ መጨረሻቸው አንድ እንደሚሆን እስኪያረጁ ያረዱ እስኪ ጃጁ እኛም እድሜ ሰጦን ያቆየን እነሱን ለማየት እነሱም ደግሞ እድሜና ጤና ሰጧቸው ደግሞ ልጃቸውን አቅፈው አራቱ ልጆች ተወልደው በቃ በዚህ በዛ ዋ ማሚ ማሚ አባቢ አባቢ ምናምን እያሉ አንድ ቤተሰብ መስርተው እንደሚኖሩ ትልቅ እምነት ትልቅ ተስፋ አለኝ። ሀይሜ ብዙ ለውጦችን እያየሁባት ነው። እግዚአብሔር ይመስገን። ሴት ልጅ በቃ እኔ እንጃ እንዲህ ሲያምርባት በየቀኑ እየተዋበች በየቀኑ እያማረባት በየቀኑ ጥሩ ትምህርት እያገኘች በየቀኑ ኑሯዋን እያሻሻለች የምትሄድ ጠንካራ በራሷ የምትተማመን ሴት የሚያስደስተኝ ነገር የለም እንደማየት። ና ሀይሚዬ፣ ደግሞ ከነዛ ጠንካራ ጀግና ከሚባሉ ሴቶች መሀል አንዷ ነች። ብዙ ችግሮችን ተጋፍጣ ሁሉ ነገር የሚያምርባት በጣም በብዙ ፈተና ያለፈች ጠንካራና ጀግና ሴት ነች። ቅምጥሏ ኬኳ የሆነት ኬክ ብያታለሁ። ኬክ ነች፣ ሶፍት ኬክ ለዘውም ና መጨረሻሽን ያሳምረው። ትልቅ ደረጃ ላይ ደርሰሽ አይ ሆፕ አይ ሆፕ ብሩክ፣ የውነት ለመናገር የሆነ ቀን ትልቅ የሰርፕራይዝ አዘጋጅቶ በጣም በቀይ አበባ መሬቱ ተሞልቶ በልብ ቅርጽ አሸብርቆ በጣም በተለያዩ ዲኮሮች የተዋበ ፕሮግራም ዝግጅት አዘጋጅቶ በርከክ ብሎ ዊል ዩ ሜሪ ሚ ብሎ እንግዲህ ጥያቄ እስከሚያቀርብልሽ በጣም በጉጉት እንጠብቃለን። በርከክ ብሎ ያችን ቀን ደግሞ እኔ የእውነት በጣም ማለቅስ ነው የሚመስለኝ። አሁኑ የሳሰበ ዝም ብዬ በቃ ስስለው ሃይሚ በጣም በሙሉ ደስታ በቃ ደስ ተሰኝታ በአይኖቿ እምባ ሲሞሉ የሆነ ብሩክም ለዚህ ቀን መድረሳችን ትልቅ ነገር ነው ብሎ በአይኑ እምባ ተሞልቶ ደስታውን ፍቅሩን ሲገልጽላት እንደማየት የሚያስደስተኝ ነገር የለም እና ያቺ ቀን ደግሞ ቅርብ ሆና ለማየት ያብቃን። ብዙ የሚወራባችሁ መጥፎ ነገር አለ። ከመጥፎ ነገር ይሰውራችሁ ይጠብቃችሁ፣ መጨረሻችሁን እያሳምረው። አላውቅም ብቻ ደስ ብሎኛል። ምን ማውራት እንዳለብኝ እንኳን ማወቅ አልቻልኩም እና ግራ ገባኝ። ደስታም እየተሰማኝ ነው። ብዙ ሰዎች መጥፎ ነገር ሲያወሩም ነበረ። ውፍ በጣም በቃ ያስጨንቅ ነበረ። እውነት ለመናገር አንዳንዶቻችሁ ደግሞ ተረጋጉ። ምንም አልሆኑም እንዴ! ምንም አልተፈጠረም እኮ በቃ ይመጣሉ። የጫጉላ ሽርሽር ላይ ናቸው እያላችሁ ነበር እና አንዳንዶቻቸው ደግሞ እያየው ነበረ፣ ቪዲዮ ዞሮ ዞሮ ብዬና ብሩክና ሀይሚ ብሩክ ሰርፕራይዝ ያደረጋት ቀን ታስታውሳላችኋ? ቀለበት በጣም የሚያምር የመስቀል ቀለበት ነበር ያደረገላት። አይታችሁ ከሆነ እጆቿ እንዴት እንደሚያምሩ ጥፍሮቿ ዋው ዋው። እሙዬ እሙነኝ እናቷ ልጅ የገለጸችበት አገላለጽ አለና ዋው አለች። ከወርቅ እጅ ወርቅ ተደረገበት እያለች ነበር እና እጆቿ ሲያማምሩ ቅላቷ፣ በቃ የሆነ በጣም ምታምር የሆነ ቆንጆ እየሴት ሆነች። ሀይሚ አለ ምንም የሚወጣላት ነገር የለም። እና ከዛ ፕሮግራም በፊት እንግዲህ አብረው እንዳደሩ ድካም ላይ እንደነበረ ብሩክ ሀይሚም እንደዛው ምናምን እየተናገራችሁ ነበረ። አብሮ መተኛት ብርቅ አይደለም ሴትና ወንድ አብሮ መተኛት ምንም ብርቅም አይደለም፣ ድንቅም አይደለም። ስንቶቹ አሉ አደለ እንዴ? በዋሉበት ሄደው ከዋሉበት ሰው ጋር አብሮ ካገኙት ሰው ጋር ለአንድ ቀን ለአንድ ሰዓት ለአንድ ደቂቃ በሚያውቁት ወንድ ጋር ተኝተው ወይ ደግሞ ሴት ጋር ተኝተው ምናያቸው። ሀይሚና ብሩክ እኮ ኦልሬዲ እኮ ብዙ ሌቭል ተጉዘዋል። ብዙ መንገድ ብዙ ርቀቶችን ሄደዋልና አብሮ ቢተኙም ምንም የሚያስገርምም የሚያስደንቅም ነገር አይደለም ማለት ነው። ምክንያቱም የነገ ህልም ካላችሁ በእርግጥ በፊት ፍቅር ከዛ ትዳር፣ ከዛ ልጅ ምናምን ቢሆን ደስ የሚል የሚመረጥ ነገር ነው። ግን ደግሞ ገና ለገና የሆነ ፕሮግራም አዘጋጅቶ ሰርፕራይዝ አደረጋትና አብረው አደሩ፣ አብረው ተኙ ማለት አደለም። እና ሶፋ ላይ ተኝቶ እያዩት አብሮ ተኝተው አድረው ነው እያስመሰሉ ነበር ስትሉ ነበር። እና ምና ምን ይጠበስ ምን ነው? አንሷ አንጣፊ ነበርን? እኛ ነው አልጋውን ያነጣጠፍንላቸው ምናምን አላችሁ። እሷ ደግሞ አታደርገውም ሀይሚም ብሩክም እንደዚህ አይነት ብልግናም የለበትም። በእርግጥ ይሄ ብልግና አይደለም። ከሚወዱት ሰው ጋር መተኛት ሌላ ምን አለ? ከምታፈቅሩት ሰው ጎን መቆም፣ ከምታፈቅሩት ሰው ጋር መተኛት አንድ ክፍል ምን ችግራል? ኢትስ ኖርማል። እኔም አድርጌው ስለማቅ ነው። ግን ተኙ ማለት ሌላ ታሪክ ይፈጠራል ማለትም አይደለም። ሲቀጥል ደግሞ በምን አውቃችሁ ነው ተኝተው ነበር አብረው ድካም ተሰምቶት ነበር ምናምን ያላችሁ ስታወሩ ስለገረመኝ ነው። ኤንዌይስ ግን ቢተኛ ምንም የሚገርም ነገር የለም። ግን ሀይሚ ደግሞ እንዲ አጭር አስተሳሰብ፣ አጭር አመለካከት፣ አጭር የሆነ ኑሮ ህይወትን የምትፈልግ አይነት ሴት አይደለችም። ነገ ብዙ ህልም ያላት ብዙ እቅድ ያላት ጠንካራ ጀግና ሴት ነችና እንዲህ በቀላሉ የምትሸወድ፣ እንዲህ በቀላሉ ደግሞ እጅ የምትሰጥ ወይም ደግሞ ለጊዜያዊ ስሜት የምትሸነፍ ብሩክም ቢሆን ለጊዜያዊ ስሜቱ የሚሸነፍ አይነት ሰው አይደለም እና እንደዛማ ቢሆን ኑሮ አንድ ቤት እኮ ብዙ ቀን ቆይተዋል እኮ ብዙ ቀን ኑሮዋል እኮ ሶ ሆነም አልሆነም ፈጥራችሁ በቃ ሀይሚን ብሮክን ዝቅ ለማድረግ የምትጠቀሙበት ቃላት በጣም ስለገረመኝ ነው ለማንኛውም ግን ዋናው ሀሳብ ጠቅለል ታደርግላችሁ ሀይሚና ብሮክ እንዲህ ደስተኛ ሆኖ ፍርሃት ነበረብን ስጋት ነበረብን። የሆነ ነገር ተፈጥሮ ሊሆን ይችላል ወይ? እኔ ደግሞ ሲቀሩ ምን ሆኖ ይበቃ የሆነ ነገር ተፈጥሮ ነው እንጂ አይዘገዩም፣ አይቀሩም ነበር ብለን ስንጨነቅ ስብስብ ስብስብ ያለብን ሰዎች ነበረን። ግልጽ ለማድረግ ሃይሚና ብሩክ ደስ በሚል ሁኔታ እንደምታያቸው ስጦታዋን እያመሰገነችው አሁንም እሱም ደግሞ ስጦታው እጇ ላይ ሲያየው ደስተኛ ሆኖ እንግዲህ እንደምታያቸው አብረው እያየናቸው ነው የምንገኘው። እኔ እንጃ ልቤ እርፍ አለች። በማታው ቪዲዮ ደግሞ ተመልሰን የምንገናኝ ይሆናል እንግዲህ አለው ከዚህ በኋላ እንደነገርኳችሁ አሁን ላይ ባህር ዳር ነው ያለው። ስለዚህ ኔትወርኩም አሪፍ ነው፣ ጊዜም አለኝ ታይምም አለኝ። ሶ በደንብ በፈለግና በቃ በጥሩ ቪዲዮዎች የምንመጣ ይሆናል። በራሴ ህይወትም እንግዲህ በቅርቡ የምመጣላችሁ ይሆናል። እንደሚታወቀው እሱ እዛ ጎንደር ነው ያለው፣ እኔ ደግሞ ወደ ባህር ዳር መጥቻለሁ። አዲስ አበባ ሄደን ደግሞ አንድ ሆነን ጥሩ ጥሩ ቪዲዮዎችን ደግሞ አስተማሪ የሆኑ ነገሮችን እንለቅላችኋለን። ኢንዌይስ ግን እናንተን በስደት ያላችሁ እህቶቼ በሰላም ለሀገራችሁ ያብቃችሁ። ጥሩ ኑሮን፣ ጥሩ ትዳርን፣ ጥሩ ፍቅርን ይስጣችሁ። በቃ እኔ እንዴት ልበላችሁ? እንደ ብሩክ የሆነ የሴት በቃ ትርጉሙ ገብቶታል። በቃ አላለች ሰርፕራይዙ። ምንም ቁጥብ የሆነ ልጅ ነው፣ ሙሉ በሙሉ ማለት ነው። እኔ አሁንም እንደነገርኳችሁ ፍቅሩን በአደባባይ ወጥቶ ወጥቶ ባለመግለጹ አሁንም ቅር ብሰኝም ግን ደግሞ በቃ ቁጥብ ነው በጣም የሆነ በጣም በስሱ ነው የሚሄደው እንጂ በአንዴ ሁሉን ነገር ዝርክርክ ዝብክብ አያደርግም። እና ይሄ ነገር እንደ ብሩክ አይነት ጥሩ አፍቃድ ይስጣችሁ፣ እንደ ሀይሚ አይነት ደግሞ ትሆት የሆነች ጠንካራ ጀግና ሴት ደግሞ ያድርገን። ሴቶችን ደግሞ እናወዳችኋለው። እስከዛ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በጣም ነው ወዳችሁ ደግሞ ሀያ ስምንት ሺ ስላስገባችሁኝ፣ ሰላም ቆዩልኝ።